የብዙዎች ጥያቄ ነበር። በተለይ ትላንትና የተወዳጁ አቀንቃኝ የአንዱ ዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለው እና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድን ነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወላ አድርጌ አውርቻቸዋለሁ። በአጠቃላይ ሀሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር ለምሳሌ ቀነኒ የአንዱ ዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋል እና አንዳንዶች እውነት ነው ይላሉ። እንዲህን ነገር ሶሻል ሚዲያ ላይ ሳይሆን መሰጠት ያለበት ለፖሊስ መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሐዘን ነው። ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ እራሱ የሚያብራራ ሰው አለ እንደዚህ ነው። አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር ወደ ማህበራዊ ሕይወታችንም ውስጥ ገብቷል እና ቦርደሮች ቢኖሩ ጥሩ ነው ነው የሚለው ፖሊስ። ይሄን ነገር ለእኔ ተውልኝ፣ ማጣራለሁ። መጨረሻ ላይ እኔ የምሰጣችሁን ነገር ብቻ ተቀበሉኝ። ከዛ ውጭ ግን ሁሉም በሚለው ነገር ወይም ደግሞ ሰዎች በሚያንሸራሽሯቸው የተለያዩ እውነትም የሆነ ያልሆንም መረጃዎች የኔን የማጣራት ሂደት ያደናቀፈዋል ያስተጓጉሉታል በትክክል እና ከዛ አንጻር እንግዲህ እስኪ የአዲስ አበባ ፖሊስ የህዝብ ግንኙነት ናቸው ኮማንደር ማርቆስ ከእሳቸው ጋር ያረኩትን ቆይታ ተከታትለን እንመለስ ያው ነው እንግዲህ በጣም ያሳዝናል። ነፍስ ይማር ነው የምንለው። ግን ትላንት እንዳልከው በተለይ በቲክቶክ እና በተለያዩ የሶሻል ሚዲያዎች አንተ ያልከው ነገር በስፋት ሲሄድ ነበረ። የእሷን ፎቶ ለጥፈው የሚወያዩ ውይይቶቹ ደግሞ ኮስተር ያሉ፣ ፖሊስ በእርግጥ መግባት ያለበት ወይም በፖሊስ መያዝ ያለባቸው ሚስጥሮች ጭምር ሚዲያ ላይ ወጥቶ ሲወያዩባቸው ነበረ እና ይሄ ፖሊስ ሪፖርት ከማውጣቱ በፊት መሆኑ ነገሮችን በጣም ሊያስተጓጉል ይችላል። ስለዚህ ጥንቃቄ በጣም አስፈላጊ ነው። ፖሊስም እያለ ያለው መረጃ ካላችሁ ስጡኝ ነው። ከዛ ውጭ የምርመራ ሂደቱን የሚያደናቅፍ ይሆንብኛል። ስለዚህ በግል ሰዎች ለሚሰጧቸው አስተያየቶች፣ መረጃዎች ሁሉ ጥንቃቄ እንዲያደርጉ ነው ያለው ከዛ ውጭ ግን እኛ ድምፃዊ አንዱ አለምን በቁጥር ስራው ለን እየመረመር ነው ነው ምን ተፈጠረ በጊዜው የሚለውን ከዛ በጊዜ ሂደት እኛ የምንደርስበትን ነገር እንገልጻለን። እስከዛው ግን ጉዳዩ ለፖሊስ ተውት አይነት መግለጫ ይመስላል። አዎ መግለጫው ከዚህ የተያዘ ነው። በቃ እኛ ስራችንን እንስራ። ወደ ሚኒክ ሆስፒታል ሄዷል ነበረ ሬሳ ወደ ሚኒክ ሆስፒታል ሄዶ ምርመራ ተደርጓል ። ስለዚህ የመጨረሻ ፋይናል ሪፖርቶች እስኪወጡ ድረስ ማንኛውም ሰው በግሉ እንደዚህ ነው እያለ ራሱ መግለጫ መስጠት መግለጫ አዘል ነገሮችን የሚያወሳስቡ ነገሮችን ከመናገር እንዲቆጠቡ አዲስ አበባ ፖሊስ ተናግሯል። በተለያዩ የሶሻል ሚዲያዎች እየተላለፉ ያሉትንም ነገሮች አጽንኦት ሰጥቶ ነው ለፖሊስ ተዉት፣ ሌላውን ስራ ፖሊስ ከጨረሰ በኋላ ይፋ እንደሚያደርገው ተናግሯል። አዎ የብዙዎች ጥያቄ ነው የወጣቷ ሞዴሊስት ቀነኒ የቀብር ስነ ስርዓት መቼ ነው የሚል ነው። እንግዲህ አሁን ከአንድ ሰዓት በኋላ ዘጠኝ ሰዓት ላይ በቅድስት ስላሴ ቤተክርስቲያን ይፈጸማል ተብሏል። እንግዲህ የአድናቂዎቿ ቤተሰብ በስፍራው እንድትገኙ ይሁን የሚል መረጃ ደርሶናል። አጠቃላይ እንግዲህ ነፍስ ይማር ብለናል። ለአድናቂዎቿም ለቤተሰቦቿም መጽናናት እንመኛለን ነፍስ